የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያ መርሶቹ እናስደምጣችኋለን። ለጤና ባለሙያዎች መኖሪያ ቤት እንደሚመቻችላቸው ከንቲባ አዳነች አቤቤ ገለጹም። ዘጠኝ ሺህ መምህራን የመኖሪያ ቤት ባለቤት ለመሆን ብቁ መሆናቸው ተገለጸም። ንግድ ባንክ የዘረፋ ሙከራ እንደተደረገበት ገለጸም። ሥራ ያቆሙት ዳኞች ጋር ስምምነት ላይ መደረሱ ታወቀም። ገንዘብ ሚኒስቴር አስተባበለም። የአውሮፓ ኅብረት ለወታደራዊ ኃይል የሚውል 150 ቢሊዮን ዶላር አጸደቀም።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 ባንኩ ጉዳዩን አስመልክቶ ባወጣው መግለጫም ግንቦት 19 ቀን 2017 ዓ.ም የኢትዮጵያ ሚዲያ አገልግሎት ኢኤምኤስ የተሰኘ የዜና ማሰራጫ በኢትዮጵያ የንግድ ባንክ ውስጥ አካውንት ውስጥ ተቀምጦ የነበረም ከ7 ቢሊዮን ብር በላይ መዘረፉ ተገለጸ ሲል እንደ ሰበር ዜና ያወጣው መረጃ ሐሰተኛ ነው ብሏል። ባንኩ በሚዲያዎቹ ከተዘገበው በተቃራኒ ከባንኩ ምንም የተዘረፈ ገንዘብ አለመኖሩን የገለጸ ሲሆን፣ የልቁንም ከፍተኛ ገንዘብ ለመዝረፍ የተደረገ ሙከራ እንደነበር አስታውቋል። አክሎም ባንኩ ሙከራው በተደረገ በጥቂት ደቂቃዎች ውስጥ በጠንካራው የውስጥ ቁጥጥር ስርዓቱ አጠራጣሪ ግብይት መፈጸሙን ስለደረሰበት ምንም አይነት ገንዘብ ወጪ ሳይደረግ ሙከራው ወዲያውኑ እንዲከሽፍ መደረጉን ገልጿል። በመሆኑም ሙከራው በጥቂት ያልተገባ ጥቅም ለማግኘት ባሰቡ ተጠርጣሪዎች የተፈጸመ እንጂ የባንካችንን ሲስተም ተላልፎ የተፈጸመ ጥቃት አይደለም ብለዋል። ባንኩ ሙከራ የተደረገበት ገንዘብ ባለው ጠንካራ የቁጥጥር ስርዓት አማካኝነት ከጥቃት ከተከላከለ በኋላም ጉዳዩን ለሚመለከተው የህግ አካል በማሳወቅ ተጠርጣሪዎቹ በፖሊስ ቁጥጥር ስር የዋሉና የምርመራ ስራውም ተጠናክሮ እየተከናወነ የሚገኝ መሆኑን አስታውቋል። በአሁኑ ወቅትም ጉዳዩ በህግ አካላት ተይዞ ጥብቅ ክትትል እየተደረገበት የሚገኝና የምርመራ ሂደቱም ያልተጠናቀቀ መሆኑን የገለጸው ባንኩም በቀጣይ የህግ ሂደቱ ሲጠናቀቅ ዝርዝር መረጃውን እንደሚያሳውቅ ገልጿል። የአዲስ አበባ 9 ሺህ መምህራን የመኖሪያ ቤት ባለቤት ለመሆን ብቁ መሆናቸው ተገለጸም። የቤት ባለቤት ለመሆን ከተደራጁት 23 ሺህ መምህራን መካከል መስፈርቱን ያሟሉት ከ9 ሺህ በላይ የሚሆኑት ብቻ ናቸው ተባለ። በመዲናው የሚገኙ መምህራን የቤት ባለቤት ለመሆን ከተደራጁት 23 ሺህ መምህራን መካከል መስፈርቱን አሟልተው ቤት እንዲሰጣቸው የጠየቁት ከ9 ሺህ በላይ የሚሆኑት መምህራን ብቻ መሆናቸውን የአዲስ አበባ መምህራን ማህበር ፕሬዚዳንት አቶ ዲንቃለም ቶሎሳ ተናግረዋል። ከዚህ በፊት ከ2015 ዓ ም ጀምሮ የማደራጀት ስራ ሲያከናውነው የነበር ሲሆን በዚህም እስካሁን 30 በመቶ ያህሉን እንዲቆጥቡ ና 70 በመቶን በብድር ለማሟላት በሂደት ላይ እንደነበሩ አንስተዋል። አሁን አዲስ በወጣው መመሪያ በመዲናው የሚገኙ የመንግስት ሰራተኞች 25 ከመቶን በመቆጠብ የቤት ባለቤት እንዲሆኑ የኢትዮጵያ ንግድ ባንክና የአዲስ አበባ ከተማ ስምምነት ላይ በመድረሳቸው ለመምህራኑ ጥሩ አጋጣሚ እንደሆነ አንስተዋል። ቆጣቢዎች ቢዎች በውሉ መሰረት የቤት ባለቤት የሚሆኑ መምህራን ክፍያውን በ20 አመት ውስጥ ማጠናቀቅ እንደሚገባቸው ተገልጿል። ከዚሁ ጋር በተያያዘ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ከትናንት በስቲያ ሰኞ መጋቢት 18 ቀን 2017 ዓ ም በመዲናዋ ከሚገኙ መምህራን ጋር ባደረጉት ውይይት ላይ መምህራኖቹ የመምህራን የቤት ቁጠባና ብድር አገልግሎት ጥሩ መሆኑን ገልጸው ነገር ግን በስምምነቱ መሰረት 25 በመቶ ቁጠባዊ ማድረግ አቅም የለንም ሲሉ መናገራቸውን መዘገባችን ይታወሳል። ስራ ያቆሙት ዳኞች ጋር ስምምነት ላይ መደረሱ ታወቀ። የመቀለ ከተማ ፍርድ ቤቶች ስራቸውን እንዲጀምሩ ስምምነት ላይ መደረሱን ጊዜ አስተዳደሩ አስታውቋል። ግንቦት 11 ቀን 2017 ዓ.ም ጀምሮ ስራ አቁመው የነበሩ የመቀለ ከተማ ፍርድ ቤቶች ስራቸውን እንዲጀምሩ ከስምምነት ላይ መደረሱን የትግራይ ክልል ጊዜ አስተዳደር አስታውቋል። የፍትህ ተቋማት እያጋጠማቸው ያለውን የዋስትና ችግሮች በዘላቂነት ለመፍታት ጊዜ አስተዳደሩ እንደሚሰራ ገልጿል። የመቀለ ከንቲባ ግንቦት 19 ቀን 2017 ዓ.ም ይፋ ባደረጉት መልእክት የደህንነታችን ስጋት ከሚመለከተው አካል ጋር በመግባባት በተወሰነ ደረጃ መፍትሄ ስለተቀመጠለት ከግንቦት 21 ቀን 2017 ዓ.ም ጀምሮ መደበኛ አገልግሎት መስጠት ይጀምራል ብለዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በክልሉ የፍትህ ተቋማትና በዳኝነት ስርዓቱ ላይ ያጋጠመ ያለውን ችግር አስተዳደሩ በሚገባ እንደሚገነዘበው መግለጻቸው ተጠቁሟል። የተፈጠረውን ችግር በዘላቂነት ለመፍታት የፍትህ ተቋማትና የባለሙያዎችን ደህንነት አስተማማኝ ለማድረግ ተጠያቂነትን ለማረጋገጥ ከክልል ፍትህ ቢሮና ፍርድ ቤቶች ጋር ጊዜያዊ አስተዳደሩ በከፍተኛ ትኩረት ይሰራል ማለታቸውም ተመላክቷል። ለጤና ባለሙያዎች መኖሪያ ቤት እንደሚመቻችላቸው ከንቲባ አዳነች አቤቤ ገለጹም። በመላው ሀገሪቱ የሚገኙ የጤና ባለሙያዎች የደሞዝና የጥቅማ ጥቅም ጥያቄ አንስተው የስራ ማቆም አድማ ማድረግ ከጀመሩ ሰነባብተዋል። የጤና ባለሙያዎቹ እየራበን አናክምን ብለው ጠንከር ያለውን ዘመቻ ከጀመሩ በኋላ በተለያዩ ደረጃዎች ምክክርና ውይይቶች በመካሄድ ላይ ይገኛሉ። በአዲስ አበባ ከተማ ሲካሄድ የሰነበተው ውይይት መጠናቀቁን ከንቲባዋ ገልጸዋል። ከንቲባዋ የላቀ የጤና አገልግሎት ለሀገር ብልጽግና በሚል መሪ ቃል በየደረጃው ሲካሄድ የነበረውም የጤና ባለሙያዎቹ ውይይት የማጠቃለያ መድረክ አድርገናል ብለዋል። መድረኩ የጤና ባለሙያዎች ለሀገር ግንባታ ያላቸውን ሚና በመረዳት በሀገራዊ ጉዳዮች ዙሪያ የጋራ መግባባት ላይ ለመድረስ ለሀገር ግንባታ በጋራ መቆምን፣ የተሻለ አገልግሎት መስጠት በሚቻልበት መንገድ ላይ ለመምከርና ከባለሙያዎቹ የሚነሱ ጥያቄዎችንና ሀሳቦችን በማድመጥ ተገቢው ምላሽ ለመስጠት የተዘጋጀ ነው ተብሏል። በቀጣይ የጤና ሴክተሩን ደረጃ ይበልጥ ለማሳደግ ነባር የጤና ተቋማትን ለማሻሻል ከተማችን የጤና ቱሪዝም ማዕከል ለማድረግ የተጀመረው አዳዲስና ዘመናዊ የጤና ተቋማትን ግንባታ ማጠናቀቅ፣ ብቁ የጤና ባለሙያዎችን ማፍራት፣ ወቅቱ የደረሰበትን ዘመናዊ ሕክምና መሳሪያዎች ማሟላት እንዲሁም የጤና ባለሙያዎችን ተጠቃሚነት የሚያረጋግጡ መሠረታዊ ስራዎች ላይ ትኩረት ሰጥተን የምንሰራ ይሆናል ሲሉ ሀሳባቸውን ገልጸዋል። የጤና ባለሙያዎቹ በርከት ያሉ የጥቅማ ጥቅምና የደሞዝ ማሻሻያ ጥያቄዎችና ሀሳቦችን ያነሱ ሲሆን አገልግሎትን የሚመጥን ጥቅማ ጥቅም አለመኖሩን በመገንዘብ እየተሰራ ባለው በጤና ሪፎርም ጥናት ላይ በመመስረት በአጭር፣ በመካከለኛ ና በረጅም ጊዜ ምላሽ የሚሰጥ መሆኑን አምነንበታል ያሉት ከንቲባ ዳነቻ አበቤ በከተማ አስተዳደሩ አቅም የሚፈቱትን የትራንስፖርት አገልግሎት፣ በማህበር ተደራጅቶ የመኖሪያ ቤት መገንባትን፣ ነጻ የህክምና አገልግሎት፣ የትርፍ ሰዓት ክፍያን መመሪያ በተሟላ ሁኔታ መተግበርን ጨምሮ አስተዳደሩ በአጭር እና በመካከለኛ ጊዜ እቅድ ምላሽ ለመስጠት ተግባብተናል ብለዋል። ገንዘብ ሚኒስቴር አስተባበለም። ግንቦት 17 ቀን 2017 ሪፖርተር ጋዜጣ በፊት ገጹ ላይ እያንዳንዱ ኢትዮጵያ ያለበት የውጭ ዕዳ መጠን ከ575 ዶላር መድረሱ ተነገረ በሚል ርዕስ ይዞት የወጣው ዘገባ ግድፈቶች ያሉበትና የተሳሳተ ዘገባ ነው ሲል የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ጉዳዩን አስመልክቶ ባወጣው መግለጫ ጋዜጣው የወጣው ትናንት አውዱን ያልጠበቀና የተሳሳተ አረዳድ የሚሰጥ እንደሆነ ለመረዳት መቻሉን ገልጿል። የሀገሪቱን ብድር በሚመለከት የሚሰራጩ መረጃዎች ለህብረተሰቡ ትክክለኛ ግንዛቤ የሚያስጨብጡ የገበያውን እንቅስቃሴና ምላሽ እንዲ በዚያ አባብ እማያደርጉ መልኩ መቅረብ እንዳለባቸው ም ነው ብለዋል። ስለሆነም የተለያዩ መረጃዎችና መሰል ትንተናዎች ሲዘጋጁ እንደ አግባብነቱ የገንዘብ ሚኒስቴር ባለሙያዎችን ማማከር ኦፊሻል መረጃዎችን መጠየቅና ሀሳብን መቀበል እንደ አማራጭ እንዲወሰዱ እንመክራለን ሲልም አቋሙን አስታውቋል። የሐማስ መሪ ተገደለም በጋዛ የሐማስ መሪ የሆነው መሐመድ ሲዋር ተገደለ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል በጥብቅ ከሚፈለጉት የሐማስ ሰዎች መካከል አንዱና በጋዛ የሐማስ መሪ የሆነው መሐመድ ሲንዋር በጦራቸው መገደሉን ገልጸዋል። መሐመድ ሲንዋር ባሳለፍነው ግንቦት አምስት ቀን በደቡባዊ ካን ዮኒስ የአውሮፓ ሆስፒታል ግቢና አካባቢ ላይ በተደረገው የእስራኤል ከፍተኛ ጥቃት ኢላማ መሆኑ ተገልጿል። የእስራኤል ወታደራዊ ኃይል የሐማስን የምድር ውስጥ የጉዞ መስመርና የተለያዩ ቢሮዎችን በጥቃቱ ማውደም እንደቻለ በወቅቱ ገልጾ ነበር። በጋዛ ሐማስ የሚመራ የሲቪል መከላከያ ኤጀንሲ በጥቃቱ 28 ሰዎች መሞታቸው የሚገልጽም ከሲንዋር ጋር በተያያዘ በሕይወት ይኑር ወይም ይሙት ምንም አይነት መረጃ አላወጣም። የአውሮፓ ህብረት ለወታደራዊ ኃይል የሚውል 150 ቢሊዮን ዶላር አጸደቀ። የአውሮፓ ህብረት የሩሲያን ጥቃት በመፍራት የሀገሪቱን ወታደራዊ ኃይል ሊበልጥ ለማጠናከር የ150 ቢሊዮን ዶላር ተጨማሪ በጀት ማጽደቁ ተሰምቷል። በቤልጅየም ብራስልስ በተደረገው ስብሰባ ላይ የአውሮፓ ሀገራት ሚኒስትሮች የሀገሪቱን ደህንነት ለማጠናከር በሚያስፈልገው ህጋዊ ሰነድና የገንዘብ ፈንድ ላይ ስምምነትን መፈረማቸው ተገልጿል። ስምምነቱ በአውሮፓ ውስጥ በሚገኙ 26 ሀገራት መካከል የተደረሰ ነው ተብሏል። የአውሮፓ ህብረት ፕሬዚዳንት ኡርሱላ ቮን ደር ላይን በኤክስ ገጻቸው ላይ በአውሮፓ ህብረት ደረጃ ለመጀመሪያ ጊዜ ትልቅ የደህንነት ኢንቨስትመንት መደረጉን ገልጸው ሊያጠቁን ከሚፈልጉ አካላት የተሻለ የመከላከል አቅም ይኖረናል ሲሉም ተናግረዋል። ይህ የህብረቱ እርምጃ የተወጠነው በፕሬዚዳንት ትራምፕ አስተዳደር የምትመራው አሜሪካ ከአውሮፓ ሀገራት ጋር ያላት ጠንካራ ግንኙነት በመሻከሩ ነው ተብሏል። እንደ ሮይተርስ ዘገባ የህብረቱ አባል ሀገራት የሩሲያና ዩክሬን ጦርነት ወደ አውሮፓ ይዛመታል በሚል ስጋት ባለፉት ሶስት ዓመታት ብቻም የመከላከያ ዓመታዊ በጀታቸውን በ30 በመቶ መጨመራቸው ተገልጿል።